ሰላም ጤና ይስጥልን እንደምንላችኋል፣ የተከበራችሁ ተመልካቾቻችን። ከተወዳጁ ብስራት የዩቱብ ገጽ ወደ እናንተ የሚደርሱት መረጃዎች መደመጣቸውን ጀምሯል። ሚሊዮን ሙሴና ትግስት ላቀው የዕለቱን መረጃዎች እናጋራችኋለን። አብራችሁን በመቆየት እንድትከታተሉን ደግሞ በክብር እንጋብዛለን። ቀዳሚ የምናደርገው ተመልካቾቻችን የሀገር ውስጥ መረጃ ነው። በማዕከላዊ ኢትዮጵያ ክልል በ2017 በጀት ዓመት በትራፊክ አደጋ የ180 ሰዎች ህይወት አልፏል ተባለ። በማዕከላዊ ኢትዮጵያ ክልል በ2017 ዓ ም በጀት ዓመት ውስጥ በክልሉ የሚገኙ ሰባት ዞኖችና ሶስት ልዩ ወረዳዎች 231 የትራፊክ አደጋዎች መከሰታቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ፣ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል በደረሱት የትራፊክ አደጋዎች የአንድ የ180 ሰዎች ህይወት ሲያልፍ 197 ሰዎች ላይ ደግሞ ከባድና በ76 ሰዎች ላይ ቀላል የአካል ጉዳት ደርሶባቸዋል። የአደጋ ሰለባ ከሆኑ 453 ተጎጂዎች ውስጥ 333 ወንዶች ሲሆኑ 120 ሴቶች መሆናቸውም ተገልጿል። በአደጋው ከ28 ሚሊየን ብር በላይ የሚገመት ንብረትም ወድሟል። በ2016 በጀት ዓመት 234 የትራፊክ አድጋ ተመዝግበው እንደነበር የተናገሩት ምክትል ኮማንደር ታጁ ነጋሽ በዘንድሮ 2017 በጀት ዓመት አድጋው አስር በመቶ ለመቀነስ ታቅዶ ወደ ተግባር መገባቱና በታቅዶ ልክ መቀነስ ሳይቻል ቀርቶ ማሳካት የተቻለው ሁለት በመቶ ብቻ መሆኑንም የገለጹት በዚህም ሕግና ስርዓትን ሳያከብሩ ደንብ ተላልፎ የተከሰሱ አሽከርካሪዎች ተቀጥተው ከ113 ሚሊዮን ብር በላይ ለመንግስት ገቢ ተደርጓልን ብለዋል። በ2018 በጀት ዓመት በትራፊክ አደጋ ምክንያት የሚደርሰው የሞትን አደጋ ለመቀነስም አደጋ የሚበዛባቸውን ቦታዎች በመለየት የተለያዩ ስራዎችን ለመስራት ታቅዷል ሲሉ የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ጨምረው ለብስራት ሬዲዮና ቴሌቪዥን መናገራቸውን ሳምራይ ስዩም ዘግባለች። ከተፋታ ከዘጠኝ ዓመት በኋላ በድጋሚ ወደ ትዳራችን እንመለስ የሚለውን ጥያቄ አልተቀበለችም በሚል የቀድሞ ሚስቱን አንድ እጇን የቆረጠው ግለሰብ በእስራት ተቀጣ። የቀድሞ ባለቤቴ የትዳር ጥያቄን አልተቀበለችም በሚል ምክንያት አንድ እጇን ቆርጦ የተለያየ ሰውነት ክፍሎቿ ላይ ጉዳት ያደረሰው ግለሰብ በእስራት ተቀጥቷል። በባሌ ዞን ሀረና ቡልቅ ወረዳ ነጩ አካባቢ ነዋሪ የሆነው አብዱል ሀኪም አብደል ሰማን የ41 ዓመት ግለሰብ ሲሆን ከአስራ አንድ ዓመት በፊት ረህማት ከምትባል ወጣት ጋር ትዳር መስቶ እንደነበርም ተነግረዋል። የአብዱል ሀኪምና የረህማት ትዳር ለሶስት ዓመታት ከቆየ በኋላ በሁለቱ አለመስማማት ፍች መፈጸሙም ተነግረዋል። ይሁን እንጂ የአብዱል ሀኪም ትዳሩ ከፈረሰ ከ9 ዓመታት በኋላ ጠቅላላ የባለቤቱ መለወጥ ወደ ፍቅርና ቅናት ይከተውና እንደገና ለመታረቅ ይሞክራል ሚስት ረፍዷል፣ እኔ ሌላ ህይወት ውስጥ ነኝ፣ ከዘጠኝ ዓመት በኋላ ምን ተፈጥሮ ነው በማለት ከቀድሞ ባለቤቷ እንደገና ትዳር የመመስረቱን ጥያቄ በእንቢታ ትመልስለታለች። አብዱል ሀኪምም በሽማግሌና በቅርብ ጓደኞቹ ቢያስጠይቅም ሊሳካለት አልቻለም። ንዴትና እልህ ውስጥ የገባው አብዱል ሀኪምም ሚያዝያ 16 ቀን 2017 ዓ ም ምሽት አራት ሰዓት ተኩል ላይ የቀድሞ ባለቤቱ በተኛችበት በር ሰብሮ በመግባት ማንነቱን ለመደበቅ ሰውነቱን ተሸፍኖ ፊቷ ላይ ባትሪ በማብራት የግራ እጇ መታጠፊያ አንጓ ላይ በያዘው ስለታማ ጉራዴ በመቁረጥና የሰውነት አካሏ ላይ የተለያዩ ክፍሎች ላይ አደጋ በማድረስ ይሰወራል። ራሂማትም ባሰማችው የድረሱልኝ ጩኸት የአካባቢ ሰው ተሰብስበው ወደ ዶሎ መና ሆስፒታል ሕክምና እንድታገኝም አድርጓል። ፖሊስ በስፍራው ደርሶ ሲያጣራም አብድል ሀኪምና የቀድሞ ባለቤቱን ሰሞኑን ያህል መግባባቶች ከአካባቢው ሰው አረጋግጦ ክትትል ሲጀምር ወዲያውን በቁጥጥር ስር ያውለውና ምርመራውን ሲያጠናቅርም ተከሳሹ ሙሉ ለሙሉ ድርጊቱን መፈጸሙን በማመን በቅናት ስሜት ተነሳስቶ እንደሆነ ይገልጻል። ፖሊስ ከደሎ መና ሆስፒታል የጉዳት መጠን የሚገልጽ ማስረጃ ተቀብሎም በማያያዝ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለአቃቢ ህግ ይልካል። አቃቢ ህግም ታስቦና ታቅዶ የሚፈጸም ከባድ የአካል ጉዳት ወንጀልን ጠቅሶ ክስ ይመሰርታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የሀረና ቡልቃ ወረዳ ፍርድ ቤትም ሰኔ 16 ቀን በዋለው ችሎት ተከሳሽ አብዱል ሀኪም የሰው ልጅ አካል እንዳያገለግል በማድረግ በግልጽ በሚታይ ቦታ ላይ ከባድ ጉዳት በማድረስና በማስረጃ በመረጋገጡ ተከሳሹ ነውረኛና አደገኛ በመሆን በስምንት ዓመት እስራት እንዲቀጣ የወሰነበት መሆኑን የወረዳው ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ለብስራት ሬዲዮ የላከው መረጃ ያመላክታል። ዘገባው የኤደን ሽመልስ ነው። ተመልካቻችን የሀገር ውስጥ መረጃዎቻችን እስካሁን ስተከታተሉት የነበሩት ናቸው። አሁን ደግሞ ከባህር ማዶ ወደ ያዝ ናቸው መረጃዎች እናልፋለን። ዩናይትድ ኪንግደም የኒውክሌር ጦር መሳሪያ መያዝ የሚችሉ ተዋጊ ጀቶችን ልትገዛ ነው። የብሪታኒያ መንግስት ትልቅ የተባለውንና የኒውክሌር መከላከያ ማስፋፊያ አድርጎ የገለጸውን ታክቲካል የኒውክሊየር ጦር መሳሪያ መተኮስ የሚችሉ ደርዘን ኤፍ 35 ኤ ተዋጊ ጀቶች እንደሚገዛ አስታውቀዋል። የሎኪድ ማርቲን ጀቶች ግዢ የብሪታንያ አየር ኃይል ከቀዝቃዛው ጦርነት ማክተሚያ በኋላ ለመጀመሪያ ጊዜ የኒውክሊየር ጦር መሳሪያ እንዲይዝ ያስችለዋል ሲልም ዳውኒንግ ስትሪት አስታውቀዋል። በጣም እርግጠኛ ባልሆነበት ወቅት ሰላምን እንደቀላል ነገር መውሰድ አንችልም ለዚህም ነው መንግስቴ በብሔራዊ ደህንነታችን ላይ ኢንቨስት እያደረገ ያለው ሲሉ ጠቅላይ ሚኒስትር ኬር ስታርመር በሰጡት መግለጫ ተናግረዋል። ብሪታንያ መከላከያ ወጪን በመጨመር ወታደራዊ ኃይሏን እያሳደገችም ነው። የባህር ሰርጓጅ መርከቦችን ጨምሮ ከሩሲያ እየጨመረ ያለውን ጠላትነት እየተጋፈጠች ትገኛለች። ዩናይትድ ስቴትስ የአውሮፓ ደህንነት ተሟጋች ከነበረችበት ከባህላዊ ሚናዋ በማፈግፈግ ብሪታንያ ክፍተቱን ለመሙላት እየጣረችም ነው። የብሪታንያ መንግስት የጀቶች ግዢ ባለሁለት አቅም ያላቸው አይሮፕላኖች ለኔቶ በማዋጣት ግጭት በሚፈጠርበት ጊዜ የኒውክሌር ጦር መሳሪያ እንዲይዝ እንደሚያስችላትም ተነግሯል። የኔቶ ዋና ጸሐፊ ማርክ ሩቲ አሁን ሌላ ጠንካራ የብሪታንያ ለኔቶ የሚደረግ አስተዋጽኦ ነው ብለዋል። የብሪታንያ የኒውክሌር መከላከያ በአሁኑ ጊዜ በትሪደንት ሰርጓጅ ላይ የተመሰረተ ስርዓት ላይ ብቻ ያረፈ ሲሆን ይህም ባለፈው አመት በተደረገ ሙከራ የተሳሳተ ሙከራ ሆኗል። ይህም በ2016 አንድ ኮርስ ከተቋረጠ በኋላ ሁለተኛው ተከታይ የሙከራ ውድቀት ነው። የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር አለማጥፋቱን የስለላ ሪፖርት አመላከተ። ዩናይትድ ስቴትስ የኢራን የኒውክሌር መስሪያ ቤቶች ላይ የፈጸመችው ጥቃት የሀገሪቱን የኒውክሌር መርሃ ግብር ላይ አላጠፋም እናም ምናልባትም በወራት ውስጥ ዳግም እንዲመለስ ያደርገዋል ሲል ፔንታጎን ጥቃቱን በተመለከተ አስቀድሞ ባደራጀው መረጃ ግምገማም ገልጸዋል። የኢራን አብዮታዊ ሪፐብሊክ የበለጸገ የዩራኒየም ክምችት በቅዳሜው የቦምብ ጥቃቶች አልተወገደም ሲሉ የመከላከያ መረጃ ኤጀንሲ ግምገማን የሚያውቁ ምንጮች ለሲቢኤስ ተናግረዋል። ዋይት ሀውስ እንዳለው ግን የተሳሳተ ግምገማ በዝቅተኛ ደረጃ የተሰራ የስለላ ግኝት ነው በማለት አጣጥለዋል። ፕሬዚዳንት ዶናልድ ትራምፕ በኢራን የሚገኙትን የኒውክሌር ቦታዎች ሙሉ በሙሉ ወድመዋል ሲሉ ሚዲያዎች በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱን ለማዋረድ እየሞከሩ ነው ሲሉም ከሰዋል። ዩናይትድ ስቴትስ 18 ሜትር ወይም 60 ጫማ ኮንክሪት ወይም 61 ሜትር ወይም 200 ጫማ ሜትር ውስጥ ዘልቆ መግባት በሚችል በቤንከር ባስተር ቦምቦችን በኢራን ውስጥ ሶስት የኒውክሌር ተቋማትን ፎርድን፣ ናታንዝንና ና ኢስፋሃንን መታለች። ነገር ግን የፔንታጎኑ የስለላ ግምገማ የሚያውቁ ምንጮች ኢራን የኒውክሌር ስፍራ በአብዛኛው ያልተበላሹና ተጽዕኖ ከመሬት በላይ ባሉ ህንጻዎች ላይ ብቻ የተገደበ ነው ይላሉ። ወደ ሁለት የኒውክሌር መስሪያ ቤቶች የሚገቡት የመግቢያዎች ተዘግተዋል። አንዳንድ መሰረተ ልማቶችም ወድመዋል ወይም ተበላሽተዋል። ነገር ግን አብዛኛው ከመሬት በታች ያሉ ህንጻዎች ከፍንዳታ አደጋ አምልጠዋል። ማነታቸው ያልታወቁ ምንጮች ለአሜሪካ ሚዲያ እንደተናገሩትም ጥቃቱ ኢራን ወደ ኋላ የሚመልሰው ከጥቂት ወራት በላይ ነው ተብሎ ተገምግመዋል እና ማንኛውም የኒክሌር ፕሮግራሟን እንደገና መጀመርና ለመጠገን ምን ያህል ጊዜ እንደሚወስዳ የተመሰረተ ሊሆን ይችላል። የኢራን የበለጸገው ዩራኒየም ክምሽት ከጥቃቱ በፊት መንቀሳቀሱም ምንጮች ለሲቢኤስ አረጋግጠዋል። የዩናይትድ ስቴትስ 140 ኪሎግራም የሚመዝ ነው ጉዙፉ የኦርዳንስ ቦምብ ኢራን ሜመሬት ውስጥ ማበልጸጊያ ተቋማትን ሊዋድም የሚችል ብቸኛ መሳሪያ እንደሆነ ይታሰብ ነበር። ቴሄራን የኒውክሌር መርሃ ግብሯ ለሰላማዊ አለማኑ ስትል ሁልጊዜ ትደመጣለች። ከተወዳጁ ብስራት የኢትዮጵያ ገጽ ወደ እናንተ ሲደርሱ የነበሩት መረጃዎች እነዚህ እስካሁን እስከትሏቸው የቆያችን ይመስሉ ነበር። የተከበራችሁ ተመልካቾቻችን፣ በቀጣይ በሌሎች ጉዳዮች ተመልሰን እስክንገናኝ መልካም መልካም ሁሉ ተመኘንላችሁ። ሚሊዮን ሙሴና ትዕግስት ላቀው ከመላው የዝግጅት ክፍሉ ባልደረቦቻችን ጋር በመሆን አብረናችሁ ቆየን። ሰላም።